በአራት አመት ከአስር ወር እድሜ ያላት ህፃን ልጅ ላይ የአስገድዶ መድፈር ወንጀል የፈጸሙት የሰባ ሁለት ዓመት አዛውንት በእስራት ተቀጥተዋል አቶ ተስፋይ ደመቀ የተባሉ የሰባ ሁለት አመት እድሜ ባለጸጋ ነሐሴ 14 ቀን 2016 ዓ.ም በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ዶክተሮች ሰፈር ተብሎ በሚጠራው አካባቢ ከቀኑ አምስት ሰዓት ላይ የአስገድዶ መድፈር ወንጀሉን ፈጽመዋል። የአራት ዓመት ከ10 ወር ዕድሜ ያላት ሕፃን በአካባቢው ተጫወተች ሳለ የኢትዮ ቴሌኮም ታወር ጥበቃ ሰራተኛ የሆኑት አቶ ተስፋዬ ደመቀ ሕፃኗን ነይ እንጫወት በማለት የድርጅቱ የጥበቃ ሰራተኞች የሚያድሩበት ማረፊያ ቤት ውስጥም በማስገባት የአስገድዶ መድፈር ወንጀሉን ሲፈጽሙባት የአካባቢው ህብረተሰብ ደርሶባቸው ለፖሊስ ባደረጉት ጥሪ ግለሰቡ በቁጥጥር ስር ውለዋል። ፖሊስም በህፃኗ ላይ ተገቢውን የጤና ምርመራ እንዲደረግላት በማድረግ የሰውና የሰነድ ማስረጃዎችን በማጠናከር በአቃቢ ህግ በኩል ክስ እንዲመሰረትበት መደረጉን ከቦሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ምርመራ ክፍል የተገኘው መረጃ አመላክቷል። የተከሳሹን ጉዳይ ሲከታተል የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ አምስተኛ ወንጀል ችሎት ጥር 21 ቀን 2017 ዓ ም ተከሳሽን እያርማል፣ ሌሎችም ወንጀል ፈጻሚዎችን ያስጠነቅቃል በማለት በአስራ ሁለት አመት ጽኑ ስርዓት እንዲቀጡ የጥፋተኝነት ውሳኔም አስተላልፎባቸዋል። ወላጆች የማሳዳጊዎች ህጻናትን ለልጆቻቸውና የት ከማን ጋር እንደሚውሉ በቂ ቁጥጥር ማድረግ እንዳለባቸው የተገለጸ ሲሆን መሰል ወንጀሎችን ለመከላከል ፖሊስ ከሚያከናውነው ስራ ባሻገር አጠራጣሪ ነገሮችን ሲመለከት ህብረተሰቡ ጥቆማ የመስጠት ተግባሩን አጠናክሮ እንዲቀጥል አዲስ አበባ ፖሊስ መልእክቱን አስተላልፏል። በገዛ ልጇ ላይ ቂም በመያዝ ልጇና ሌሎች ግለሰቦችን የመረዘችው ግለሰብ በእስራት ትቀጣለች። የኔን ሰብል ቅድሜ ያልሰበሰብክም በማለት ልጇንና በደቡብ አብረውት የሰሩትን ግለሰቦች በአረም መድኃኒት የተመረዘ ምግብ ያበላችው ግለሰብ በእስራት ተቀታለች። በምስራቅ ሐረርጌ ዞን መልካ በሎ ወረዳ ነዋሪ የሆነችው ነይማ አህመድ ልጇን ለብቻዋ አሳድጋ ለቁም ነገር አብቅታ ትዳር አስይዛ ትኖር እንደነበር ተነግሯል። ይህ ብቸኛ ልጇ አባስ ጀማል የሚባል ሲሆን እናቱን በስራ የሚያግዝ እንደነበርም ተነግሯል። በዚህም መስከረም 29 ቀን 2016 ዓ ም ከቀኑ 10 ሰዓት ላይ እናት ከሚጥለው ወቅቱን ካልጠበቀ ዝናብ ሰብሏ እንዲሰበሰብላት ሰው ወደቦ እንዲያስተባብርላት ልጇን አባስ ጀማልን ትዕዛዝ ተሰጠዋለች። ልጇም ነገ የኔ ሰብል ስለሚሰበሰብ ያንቺን ከዛ ቀጥሎ ይሰበሰባል የሚል ምላሽ ሰጥቷት እንደነበር የምርመራ መዝገቡ ያመለክታል። በልጇ ሐሳብ የተናደደችው እናት ለራሷ የምታውቃቸውን ሰዎች ደቦ ስትለምን የልጇ ስለቀደመ ለሌላ ጊዜ የሚል መልስ በማግኘቷ ንዴት ውስጥ እንደነበረችም ተገልጿል። በዚህም ኔማ ቆያንተ እህል ይሰበሰባል የኔ ይበላሻል በማለት ቂም በመያዝ በነጋታዊ በአረም መድኃኒት የተበከለ ምሳ በአገልግል አዘጋጅታ በመሄድ ምግቡን እንዲበሉ አድርጋለች። ምግቡን ሳይጠራጠሩ ከበሉት ከአንድ ሰዓት በኋላ ሁሉም ወድቀው አረፋ እየደፈቁ እያለ የአካባቢው ሰው አይቶ በፍጥነት ወደ ሆስፒታል ይዟቸው ይሄዳሉ። ሆስፒታል ከደረሱት መካከል አብዴ ኡስማን፣ ሙሜ ነጃሽ የተባሉት ህይወታቸውን ሲያጡ፣ አባስ ጀማልና ደራርቱ አልዮ የተባሉ ሁለት ግለሰቦች ደግሞ ከፍተኛ ጉዳት ደርሶባቸዋል። ፖሊስም የደረሰውን ጉዳት ተከትሎ ነይማን በቁጥጥር ስር ያውላል። ባደረገው ማጣራትም የአገልግል ምግቡ በከፍተኛ የአረም መድኃኒት የተበከለ መሆኑን በምርመራ በማረጋገጥ ማስረጃ ይይዛል። ነይማ በልጇ ድርጊት በመናደዷ እናም በሌሎችም ቂም በመያዝ ድርጊቱን መፈጸሟን ቃሏን ለፖሊስ ትሰጣለች። በዚህም ፖሊስ የምርመራ መዝገቡን አጣርቶ ለአቃቤ ህግ ይልካል። አቃቤ ህግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 539 እናም 538 በከባድ የግድያ ወንጀልና መርዛማ ነገሮችን በምግብ ውስጥ በመቀላቀል መሰረት ወንጀል ክስ ይመሰረትባታል። በአቃቤ ህግ የመሰረተውን ክስ ሲከታተል የነበረው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት ጥር 14 ቀን 2017 ዓ ም በኋላው ችሎት ተከሳሽ ነይማ አህመድ በሁለት ሰው ግድያና በሁለት ሰዎች አካል ማጉደል ጥፋተኛ ተብላ በሀያ አምስት ዓመት እስራት እንድትቀጣ የወሰነባት መሆኑን ብስራት ራዲዮና ቴሌቪዥን ከምስራቅ ሐረርጌ ዞን አቃቤ ጽህፈት ቤት ያገኘው መረጃ ያመላክታል። መረጃው የኤደን ሽመልስ ነው።